በሰጣችሁም ሳንቲም ለሊቀ መልአክ ለቅዱስ ፋኑኤል ታቦት ማጀቢያ ገዝቼ አምጥቻለሁ። ይህንንም ስናደርግ ጓደኞቻችንን የቤት አብርሃምን ልጆች ይዘን በመሄድ ነውና የተደረገው ይኸው ውዶቼ፣ የልባችሁን መሻት ሊቀ መልአክ ቅዱስ ፋኑኤል ይሙላላችሁ። ይህ አንድ አይደለም ሁለት ነው። እንደምታዩት የራሱ መቋሚያም አለው። እንደምታዩት ይሄንን ይመስላል። አባቴ ሊቀ መልአክ ቅዱስ ፋኑኤል የልባችሁን መሻቱን ይፈጽምላችሁ። ጃጊ ነኝ። እንዲሁ በማንኛውም ሰዓት ለምትፈልጉት ደብር የምትፈልጉትን ነገር ማድረግ ስትፈልጉ ንገሩን። ይኸው ገዝተን እንደዚህ ወስደን በክብር ክብር እናደርሳለን። እግዚአብሔር ይስጥልን። በወጣ የተካብ ያለው በጣም ነው የሚከብደው፣ ግን ቤተሰቦች እግዚአብሔርን እዚህ በጣም ነው የሚከብደው። ኧረ እንዴት ነው የሚዘገበው? እንደዚህ ነው አለማወቅ